ወፍራም ቀጭም ውፍረቷ ችግር የለውም እ ቀጭም ብቶ መሀከለኛ ብን ችግር የለውም። እሱ ቀላል ነው። ሰራት አለ ግር የቀራች ቆንጅዬ ከሀያ እስከ ሀያ አምስት ድረስ ኦኬ። በጣም ጥሩ። አንተ ስራ አለህ። እኔ ስራ አለኝ። ጥሩ ዋናው ነገር ስራ ይኖርክ። ስራ ካለክ ታስተዳድራታለክ። እሺ አረብ ሀገርም ብትሆን ምንም ችግር የለብህም። አሁን አረብ ሀገር ላይም ብትሆን ያለችው ችግር የለብኝም። ግን ያው ስነ ስርዓት ያላት መሆን አለበት። ስነ ስርዓት ያላት ስነ ስርዓት ያላት። ኦኬ። ያ ያን ቀራችሁስ ብትሆን አንተ አታስቀራትም። ምን ችግር አለህ? ቁርአን ያልቀራችን ብትሆን እንኳን አንተ ብታስቀራት አጆር ታገኛለህ አይደል አዎ እሱ ነው ግን ያው ችግር የለውም አሁን እዚያም ግን የቀራች ቢሆን ደሞ ያ ሞት እሺ ዋናው እናንተ ተዋደዱ ተመቻቹ እንጂ ያልቀራችሁ እንኳን ብትሆን አንተ ታስቀራታለህ እንደውም ወዳ ካንተ ስታስቀራት በደንብ ይገባታል ቶሎ ይገባታል እሺ ይህንን መስፈርት ምታቆይ እኔ በይ እኔ በይና፣ አስገባሻለሁ። ይህንን መስፈርት እድሜሽ ከ20 እስከ 25 የሆነ ቆንጅዬ የሆንሽ ቁራን የቀራሽ እና ስነ ስርዓት ያለሽ። እድሜ ችግሩ የሚጠይቁት እድሜ ትንሽ ነው፣ ከ20 እስከ 25። አብዛኛው አረብ ሀገር ላይ ያለው ሰው ደው ነው ያላገባው ከ30 በላይ ነው አይደል? እስቲ አላችሁ ከ20 እስከ 25 እኔ እኔ እድሜ የ26 አመቴ ነው። ፀጉሬ እንዳታዩ ፀጉሬ መላጣ ነው። ግን ያው ፀጉሬ መላጣ የሚመቻት ማወቅ አለበት። ፀጉሬ መላጣ ነው። አይ አይታ ነው የምትገባበት፣ በደንብ አይታ። እድሜ የእሱ እድሜ ሀያ ስድስት ነው። አዎ እሱ ሀያ ስድስት ከሆነ አንቺ ከሀያ አምስት መብለጥ የለብሽም። እሺ እድሜሽ እድሜሽ ከሃያ እስከ ሃያ አምስት የሆነ ቆንጅዬ የሆንሽ ቁርአን የቀራሽ ስነ ስርዓት ያለሽ ሴት አለሽ ካለሽ አለው በይ አለው ስትይ ይስብሻል ወይም ሞዴሬተሮች ይስብሻል አለው ብቻ ብለሽ ጻፊ አለ ይሄ አለው እያለች ነው እንዴ ሁለት ነው ሶስት አለው ብሏል ሳዓዳ አለው እያለች ነው ዛሃራ አለው እያለች ነው ህልመኛዋ አለሁ እያለች ነው። ቤት ግምሱ በአማርኛ ስጽፍ ያስገባሻለሁ። ቁራን ቀራች ነው ያለው እንጂ እንግሊዝኛ ተናጋሪ አላለም። መስፈርቱን በትክክል የምታሟይ መሆን አለብሽ። በእንግሊዝኛ ኮመንት ከጻፍሽ ዱርጌ ትመስያለሽ። ስለዚህ በአማርኛ ጻፊ ያለው ወ ከናይ ጌት ኢን ው አምሳ ሁለት ሰው አለሁ እያለ ነው። ቤተሰብ አንዳቸውን ዛቧቸው ኔትወርክ እያስቸገራቸው ነው። የት ነው የምትኖረው ወንድሜ? ኢትዮጵያ ኢትዮጵያ ውስጥ ነህ ወይስ ከሀገር ውጭ ነህ? ኢትዮጵያ አዲስ አበባ ውስጥ ነው የሚኖረው። ይህኔ ዲያስፖራ ቢሆን አቤት ግር ብላችሁ። ኢትዮጵያ ውስጥ ስለሆነ ነው። እሺ ሰሚሃ ቪዲዮ አብሪ። ማሬ ሰሚሃ ቪዲዮ አብሪ ቁራን፣ ቀርታለች። እድሜሽ ስንት ነው? ሀያ ሶስት ። አንቺ መስፈርቱን አሟልተሻል። ቆንጅዬ ቆንጅዬ ነሽ። እድሜሽ ሀያ ሶስት ነው፣ ከሀያ እስከ ሀያ አምስት ነበር። ቁራን ነው ቀርተሻል። ስነስርዓት ነው ይኸው፣ አናትሽ ላይ ተጭኗል። ስነስርዓት እንደዚህ ብለሽ ስርዓት ይታያል። ይመችሽ፣ ቀርታለች። ፎሎ አርጋት፣ ፎሎ ፎሎ፣ ተደራረጉ ሁለታችሁ ፎሎ አድርጋትና ሰሚሃን፣ ከዛን አውሩ። ከዛ ልክ እናንተ ቁም ነገር ላይ ስደርሱ ሰርጋችሁ በዚህ ቤት ነው ቤቱ ነው ስፖንሰር የሚያደርገው። ሰርጋችሁ ወጭት ቤቱ ስፖንሰር የሚያደርገው። እሺ። እኮ የት ነው ያለችው ሀቢባ? የት ነው ያለችው ሰሚሃ? አዲስ አበባ፣ አዲስ አበባ። ይሄው እንደውም ጭራሽ አንድ ላይ ናት። ከአረብ ሀገር ነበር የጠበቃው አረን አረብ ሀገር እኔ እንደውም ማለት ኢትዮጵያ እንፈልገው ነው የአረብ ሀገር አለ እሰይ በቃ አልሐምዱሊላህ ይኸው ሰሚሀለች ስራ አለው ያስተዳድርሻል በቃ አሁንም ስራ አለኝ ነገሩ አንቺም ስራ አለሽ እድሜዋ ስንት ነው ሀያ ሦስት በጣም አሪፍ ሁሉ አድርጋት አንቺም ፎሎ አርጊው ሰሚሃ፣ በውስጥ ቁጥር እንድትቀያየሩ እሺ ሀቡዬ? እሺ ሀቢብቲ፣ እንትን ሌላ የምትጠያየቁት ነገር ካለ እዚህ ጋር እኔ ያው ሞር ነፃነት እንዲሰማችሁ በውስጥ እንድትጨርሱ ብዬ ነው፣ ፎሎ እንድትደራረጉ። እና በውስጥ ግን እዚህ ጋር መጠያየቅ የምትፈልጉት ጥያቄ ካለ አንቺም መጠየቅ የምትፈልጉ ነገር። ያን ነው የምትኖረው? ሀቡ፣ የት ነው የምትኖረው? አብዱል ማሊክ እኔ አዲስ አበባ ነው የምኖረው። አዲስ አበባ የት? አዲስ አበባ እኔ ቦሌ ነው ያለሁት። ሰፈሩን አነግርሽም፣ አሁን ሰፈሩን እዚህ ጋር ምንድን ነው ልትይዝ? አዎ ሰፈሩን ፐብሊክ ላይ አይነግርሽም በውስጥ ይነግርሻል። ለሴፍቲው ጥሩ አይደለም ብዙ ሴቶች ደግሞ አሁን ፎሎ አርገውታል። ገባሽ? አየሽ፣ 284 ሴቶች ፎሎ አርገውታል። ቶሎ ላፍ አርገው ወቅ። አንተም ቶሎ ላፍ አርጋት። ያው የወሉ ሰው ፎሎ አርገው፣ አላህ ለኔ ካለ ምንም ችግር የለም። ጎበዝ፣ ወይኔ ማሻአላ። ኢማኗ ደግሞ ማሻአላ። አላህ ለኔ ካለው ለኔ የኔን እንጀራ ይሻግታል እንጂ ማንም አይበላውም ማለት ነው። አዎ ጎበዝ በጣም ደስ ይላል እና ሲሪየስ አገጫጨቱ ግን ደስ ይላል እና እንትን ፎሎ ተደራርጋችሁ በውስጥ ትጨርሳላችሁ ስትጨርሱ መታችሁ ነግራችሁን ወራት የሚፍጅባችሁ አመት የሚፍጅባችሁ የሰርጋችሁ ሁለት ሚስት ነው የማገባው ሀቢባ ይህንን ትስማማለች ሁለት ሚስት ነው ማገባ ማለት ነው አዎ ማለት የሁለት ቤት ነው ሁለት ሚስት ነው የሁለት ቤት መሆን ፈልጋለሁ ማለት አንተ ኦልሬዲ ባለ ትዳር ነህ መጨረሻ ለኔ እንደውም ብዳመት ነግረኝ ነው አረሰው አላገባህም ግን ሁለተኛ ሚስት የማግባት ፕላን አለ አላገባም ግን አ እንደዛ ፍላጎት አለኝ ወደፊት ወደፊት ሁለተኛ ሚስት የማግባት ሀሳብ አለው ያዋጣ አቅም ካለው አራት ያግባ ችግር የለም አቅም ካለው አይ በኋላ አግብቼ ከምደነግርህ አይሻልም አሁን ላስተናገድ ነው ነገራችን ማለት በነገርሽ ላይ እንዲህ ያገባ የምፈቅድለት አግብታ ያገባች አግብታ ላይክ ልጆች ያሏት ምናምን ነው እንጂ የሆነ ገና ልጃገረድ ሴት ምናምን እንደገና እንዲህ ያገባ አልፈልግም። ገብቶሻል። አግብታ ፈታ ልጆች ያሏት እንደዛ ከሆነ ነው እንጂ እንደርዳታ ማለት ነው። እንዲህ እንዲህ ረዳት እንደርዳታ ነገር ነው። አዎ እንጂ ልጅ አገረድ አደለም። ለመሰብሰብ አይደለም እኮ። አራት ሚስት እፈቅድለታለሁ። ችግር የለውም። አንተ አንድ ነበር አይደል ያልከው? አራት አራት እፈቅድለታለሁ። አራት አልፈልግም አቅሙ ካለክ አይ፣ አራት አልፈልግም። በቃ ሁለት ነው የሚፈልገው ልጅ ለፋፉ ወይማ ሁለተኛ ስታገባ፣ ይኸውልህ አሁን የምጠይቅህ ነገር አሁን ከአሁኑ ንገረኝ። አሁንም ሁለተኛ ስታገባ ያገባ አግብታ የነበረ ልጆች ያሏት እንድታገባ ነው የምፈልገው እንጂ ዝም ብለህ የልጃ ገረድ ሰብሳቢ እንድትሆን አልፈልግም። ልጃገረዷን አግብቶ ለማያጣው አዎ፣ አዎ አይ ልጃገረድ አላገባም። ችግር ግን ያው ዞሮ ዞሮ ግዴታ ልጅ እንዲኖራት ምናምን ግዴታ ልጅ ይኑራት ምናምን አይደለም ልጅ፣ ዝም ብለህ ቆንጆ ሴት ለማሳደር ሳይሆን ሁለተኛ ሴት ምታገባ ወይ ማሰማኛ ብዱ ማለት ሁለተኛ ሴት እንድታገባ እፈቅድልሃለሁ። ችግር የለውም እኔ ራሴ እድርሃለሁ፣ ቆንጆ ሴት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 አይ ካለች ነው፣ ይሄው ስክሪን ሪከርዱ ይቀመጣል። በህዝብ ፊት እናፋጠጣታለን አለ። ይሄን ብለህ ሰው እየሰማ ነው። ሰው አይቷል፣ ሰምቷል፣ ይፈርዳል። ነገ ካገባሃት በኋላ ሀሳቧን ብትቀይር አንተ ይዘሃት እኔ ጋ ትመጣለ። እኔ ስክሪን ሪከርዱን አውጥቼ አስቀምጣለሁ ለክፉ ቀን ብዬ። ያኔ ህዝብ ይጠይቃታል። እንላቀቅ ብዙ ሰዎች አቡ ከታች ኮመንታተሮች ይቅርብሽ አልወደደሽ ምናምን እያሉ ነው ኮመንታተሮች ምን ትያለሽ? የውጭ ጫጫታ ትዝሚ ለመሰልች ለራሳቸው ፈልገውት ነው። ለራሳቸው ፈልገውት አንቺ እንድታይላቸው ፈልገው ዝም ብያቸው፣ እኔ በደንብ አውቃቸዋለሁ። አብረን ነው የምንውለውን እና እነሱ ኮመንታተሮች በደንብ ባህሪያቸውን አውቃለሁ። አንቺ እሺ አልፈልግም በቃ ብለሽ ስትወርጂ እኔ ብለው ገብተው ላፍ ሊያደርገው ተገኘ ብለው ላይ ነው። ስፖንሰር ነው የሚችለው። ኢንሻላህ እና እናያለን። ለሁለተኛም ስፖንሰር፣ ሁለተኛም ሳገባ ስፖንሰር ትሆናላችሁ ነው ወይስ እንዴት ነው ሀቢቢ? ሁለተኛ ስታገባ ሁለተኛ ሚስትህ በእኛ በኩል ከሆነ የመጣችው እኔ ስፖንሰር አድርጋለሁ ሀቢቢ፣ እንዳያሳስብህ። ሁለተኛም ሳገባ ስፖንሰር ትሆናላችሁ ወይ ላልከው፣ ሁለተኛ ሚስትህ በእኛ በኩል ከሆነ የመጣችሁ እኛ ስፖንሰር እንሆናለን። ግን በራስህ መንገድ ከሆነ የመጣካት እዛው ራእዚ ነው እንጂ እዚህ ነው እንጂ ከዋይ በእናንተ በኩል ነው እንጂ ሌላ ቦታማ አልሄድም። አሁን እሷ ከተመቸች ዞሮ ዞሮ ያው እናንተ ጋር ነው የመጣው። የተማሪድ በጣም ጥሩ። በቃ እኛ ስፖንሰር እንሆናለን። መጀመሪያ ከእሷ ጋር ጨርሱ። እርግጠኛ ነኝ ከእሷ ጋር ተዋዳችሁ ሌላ ሴት ሁላ በፍጹም አትመኝም። ኢንሻላህ እናያለን። እሺ አሁን ወደ ስም ልክ የምታስቀይር ከሆነ ችግር የለውም። እንግዲህ ያው ምን የምታስቀይር ከሆነ አይ የሁለቱ ሀሳብ የምታስቀይር ከሆነ ችግር የለውም። ማለቴ ሁለተኛ ገዴታ ያቱ በጣም ማሻላ ያታስምጫ እንዴት ስልክት ያለች ቆንጆ ልቅም ያለች አፍንጫ ብትል ፈገግታ ብትል ማሻላህ፣ ትለያለሽ። እሱ አንዴ እንኳን ማሻላህ አላለም። አንቺ ግን ማሻላ፣ አንቺ ትለያለሽ። እንትን ነው አይገልጽም። ለየት ወንዶች አሉ ታውቂያለሽ፣ እንትን ሰው ፊት ምናምን ነገር አድናቆታቸውን ፍቅራቸውን አይገልጹም። ለብቻ ስቶኝ ግን በጣም ይገልጻሉ። ስለዚህ ለብቻቸው ስቶኝ በደንብ ይገልጽልሻል። እሱ ያው እየጠብቃለሁ እሺ እኔ እናት ሰላም ሁሉ። አሁን ወደ ሁለተኛ ተጋቢዎቻችን ወደ ሰውና ልጅ አቡሽ ቪዲዮ አብሩና ወደ እናንተ እንሄዳለን። የነሱ ሰምሯል፣ ተሳክተዋል፣ ፎሎ ተደራርገዋል። በውስጥ ይጨርሳሉ። ሰው ልጅ አብድል ማሊክ፣ እኛም እናመሰግናለን። ይመቻችሁ፣ ያስምርላችሁ። አሜን። እሺ ሰው ልክ ቪዲዮሽን አብሪ እንዴ! ለካለ እሷ ገና አልገባም። ቆይ አስገቡ ለሰው ልክ። መሲ ወለየዋ እነጌቢ አንቺ ለንትና ነሽ፣ ለልጃቡሽ ነሽ። ልጃቡሽ የሚፈልገው ፕሮቴስታንት ነው፣ እሱ ፕሮቴስታንት ነው። ሰው ልክ ደግሞ ኦርቶዶክስ፣ እናት ኦርቶዶክስ ነው የምትፈልገው።